ዳኒ ያሰበው እቅዱ ሁሉ አልተሳካም። በአቋራጭ አካብቶ ኑሮን መስርቶ የተሻለ ህይወት ለመኖር አቅዶ ነበር፣ ነገር ግን አንድም የተሳካለት ነገር የለም። ቲናም እንዲሁ ያሰበችው እና ጨበትኩ ያለችው ሁሉ ባዶ ሆኖ መና ቀርታለች። ሰላም ሰላም! የተወደዳችሁ እና የተከበራችሁ አድማጭ ተመልካቾች፣ እንደምናላችሁ ለን በያላችሁበት ሰላም ጤና፣ ደስታ፣ ፍቅር ይበዛላችሁ ዘንድ ምኞቴ ነው። መልካም ዕለተ ሰንበት ተመኘውላችሁ። በዚህ ሰዓት በዚህ ቪዲዮ የማጋራችሁ የትሁት ድራማን ነው፣ የግፈኛዋ ሚስትና የሰራተኛዋ ፍጥጫ። ቀጥሎ እንግዲህ እጅግ ልብ አንጠልጣይ ፓርት ላይ ደርሷል። ከባለፈው ክፍል ቀጥሎ እንዳየነው ዳኒ ከአባባ አገኛለሁ ብሎ ያሰበውን ብር ያውሳቸውም ደግሞ በእጣ ነው የምሰጥ ከወጣልህ እንደ ድልህ እሰጥሃለሁ ብለውት ሶስት እጣ አዘጋጅተው ያንንም ደግሞ አውጥቶ ከወጣለት ሊሰጡት ካልሆነ ደግሞ በቃ በባዶ ሊቀር ወስ ነው። እንግዲህ በዛ ሂደት ነበረ የተጠናቀቀው የባለፈው ክፍል። እናም በዚህ ክፍል ቀጥሎም እንዳየነው ያንን ያዘጋጁትን እጣ እንዲያወጣ ነግረውት፣ እሱም ሲፈራ ሲቸር እንግዲህ ያንን እጣ አውጥቶ ነበር። ከወጣለትም እጣ ውስጥ እንግዲህ የደረሰው የአስር ብር እጣ ነው። አባባም እንግዲያው ሲኸው የወጣለ አስር ብር ነው እንካ ብለው ሲሰጡት ዳኒም ፊቱ ደም ለብሶ እጅጉን ተናዶ በግኖ እንግዲህ ከቤት ወቶ መሄዱን ተመልክተን ነበር። ቀጥታ የሚወዳት የሚያፈቅራት እንግዲህ በአቋራጭ ሀብት አካብቼ ሀብታም ሆኜ ኑሮ መስርቼ አብሬያት እኖራለው ወደ አላት ወደ ኤደን አመራና እሷንም አግኝቶ ያስበው ነገር እንዳልተሳካ ለሁለተኛ ጊዜ ነግሯት ነበር። በፊት እንግዲህ ያው ከቲና ጋር ተመሳጥሮ ቤቱ ሲደርሰው ከዛ በኋላ ደግሞ ከቲና ጋር እንግዲህ አንድ ላይ በመሆን ያን በቤቱ የሚያገኘውን ነገር ነበር። እሱም እንዳልተሳካ ሲሆን ከአባባ ደግሞ ብር ጠይቀውት ያው እሰጥሃለሁ ብለው በዛ ማዘግየታቸው የሚታወሰ ነው። እናም ጊዜ ደርሶ ያው ስጠኝ ሲሉት፣ እሳቸውም እንዳልሆነ ስለሆነ የመለሱለት ያው በእጣ ብለው በዛ ስለሸኙት በባዶ ስለሄደ ይህም ስላልተሳካለት እንግዲህ ለኤደን እንደ ፍጥርጥሩ አድርጊ፣ ውሳኔው ያንቺ ነው እኔ እንደሆን አልተሳካልኝም፣ ሲል እጅግ ተስፋ በመቁረጥ ውስጥ ሆኖ ነግሯት ነበር። ኤደንም እንግዲህ ለማረጋጋት ሞክራ ነበር። ሲጀመር የተመኘኸው የሰውን ነው፣ የራስ የላብህ ቢሆን ይሳካ ነበር። ሆኖም ስላልሆነ ነው ያልተሳካልህ። ስለዚህ ወደ ራስ ተመለስ፣ አሁንም ቢሆን አረፈደም። በራስ ጥረግረ የምታገኘው ነው ለእኔ ደስታ የሚሆነኝ አብረን ስንኖርም በህይወታችን ለዘለቄታው ደስታ የሚሆነው ከትንሽ ከባዶ ተነስተን የምንኖረው የምናገኘው ነገር ነው እንጂ ይህ በአቋራጭ የሚገኝ ነገር መቼም ቢሆን ለዘለቄታው የማይሆን እንደሆነ ነግሬሀለሁ። ሲጀመር እኔ አልጠበቅኩም። አሁንም ቢሆን ወደ ራስህ ተመለስ። የማንኛውንም ያገኘኸውን ስራ ስራ ብላ ስትለው ነበር። እሱም ደግሞ እሺ ብሎ እንግዲህ እጅጉን ግን ተናዶ በዛም እያጽናናችውም ተናዳበትም። እንደገና አባባንም አግኝታ ነበር። እሳቸውም እንግዲህ በብሩ ጉዳይ ከሱ ጋር የሆነውን ነገር ነግረዋት ነበር። እናም ጥፋቴ አይደለም ቢወጣለት ሰጠው ነበር አልወጣለትም በሚለው መልሰውላት ነበር። በቀጣይም እንግዲህ ልትሰማ የፈለገችው ነገር እንዳለ እዛ ቤት የሆነ ምስጥር ከእሷ የተደበቅ እንዳለ ውስጧ ስለነገራት ያንንም በዝርዝር እንድታውቅ ፈልጋ እንዲነግሯት ጠይቃ ነበር። እሳቸው ግን ከዚህ በላይ ልነግርሽ የሚችለው ነገር የለም ሲሉ እንግዲህ በአንዴ ሁሉንም ነገር ደራርበው ቢነግሯት ጥሩ አይመጣም እና በዚህ ሂደት እንግዲህ ሸኝተዋት ነበር። ሆኖም ግን ኤደን ካሌብንም አግኝታ ከሱም ለመስማት ሞክራ ነበር። ካሌብም እንግዲህ ቸኩሎ የተወሰነ የተወሰነ ነገሮች ስለ ዳኒ አንዳንድ ነገሮችን ነግሯት ነበር። እሷም በሰማችው ነገር ያውም ደግሞ ከካሌብ የጠበቀችውን ነገር ስላይደለ የሰማችው ዳኒን እንዴት በዚህ ልክ ታየዋለህ ብላ እንግዲህ ምላሽ ሰታው ተነስታ ትታው ሄዳ ነበር። በድጋሚም ያው ኤደን እንደገና አባባን አግኝታ ከካሌብ ሁሉን ነገር እንደሰማች አድርጋ ጠይቃ ነበር። እሳቸውም በጥንቃቄ አድምጠዋት ነገር ግን ያው አሁንም ቢሆን እሳቸው አልነገሯትም። ያው እዚህ ጋር እንግዲህ እንደምንመለከተው አንድ የፍጥ እንደ ፍጥር ጥሩ ሁሉ ነግረዋት፣ ፍርጥርጥ አድርገው ነግረዋት እዚህ ጋር ማሳወቅ ይችሉ ነበር። ያው ድራማውንም ለማስረዘም ለዛም ብለው ነው እንግዲህ እዚህ ጋ በዚህ ሂደት ነው ለእሷ ሳይነግሯት በዛ ነው የሸኟት ማለት ነው። በሌላ በኩል ቲና አሁንም እየተፍጨረጨረች ነው። በሆነው ነገር ሁሉ እጅግም ተናዳ ንዴቱም አልበረደላትም። እንደገና ደግሞ ቦርሳ ከዛ ከክፍላቸው ገብታ ስትበረብር ነበር። ዳኒም ደርሶባት ምን እያደረግሽ ነው? እዚህ ምንም አገኛለሁ ብለሽ ተስፋ እንዳታደርጊ፣ ምንም ነገር አይቀመጥም ሲላት ነበር። ምክንያቱም እሱም ከዚህ በፊት እንዲሁ ሲበረብር ያው አባባ ደርሰውበት ነበር አባባ ያው ብልህ እንደመሆናቸው ወሳኝ ወሳኝ የሆነ ዶክመንት ብርም ቢሆን እንዲሁ አልባሌ ቦታ እንዲሁ አያስቀምጡም። ስለሆነም ያንንም ጠንቅቆ ስላወቀ ዳኒ አገኛለሁ ብለሽ ተስፋ አታድርጊ ደግሞ ማይሆን ነገር ነው የምታደርጊው ያለሽው እያላት እያለ ያው ትሁትም ደርሳ ነበር። እንግዲህ ትሁትም ከዛ ክፍል ለቃ እንድትወጣ ነግራት ነበር። ቲናም አንቺ ራስሽ ውጪ ብላ ስትላት፣ እንግዲህ ትሁት ግን እራሷን እንግዲህ ቲናን መንቅራ አስወጥታ ዳኒንም ጭምር ውጣ ብላ ከክፍል አስወጥታቸው ነበር። ያው እንደ በፊቱ ቢሆን ቲና ማን ይችላታል፣ እንኳን ለትሁት ክፍል ለቃ ልትወጣላት ይቅርና እንደዚህ ዝም ብላም አታሳልፍም። አሁን ግን ሁሉ ነገር እንዳልጠበቀችው ስለሆነ ዝም ብላ አድብታ ልታደርግ ያለውን ነገር ያሰበች ይመስላል። ያው እንዲሁ በዋዛ አለቃቸውም እያለች ነው። ያውም ደግሞ ከባለፈው ክፍል እንደተረዳን እንደተደመጠችው ያው መጀመሪያ ጠላቴ አንቺ ነች ስትላት ነበር ትሁትን። ምክንያቱም ያው ትሁት ለዛ ቤት ትልቅ አስተዋጽኦ ያደረገች ሰው ናት፣ በጣም መልካም የሆነች ለአባባ በጣም መልካም ስራ የሰራች እንግዲህ የራሳቸው ልጃቸው እንኳን ይሄን ሁሉ ሳያውቅ ሰው፣ እሷ ግን እዛ ቤት ያው በሰራተኝነትም ብትቀጠር ነገር ግን እንደ አባት አይታቸው ብዙ ትሪት አድርጋቸው ክፉም ደግም ከእነሱ ጋር ያሳለፈች ሰው ስለሆነች እናም እያንዳንዱን የቲናን የዳኒንም ጉድ ሁሉ ስለምታውቅ ከእሷ የተሰወረ ምንም ነገር ስለሌለ ጊዜ ጋር ምንም ማለት አልቻለችም። ያው ክፍሉንም ለቃ ወታለች። ቲና ትሁት አድርጌ የምትላትንም እያደረገች እንዲሁም እና አባባም አንዳንድ ወሬም ራሱ ሊያወሩ ሲሉ ተነስተሽ ወደ ኪችን ግቢ እያሉ እንደ ሰራተኛ እንደ መጥፎ ሰራተኛ ነው፣ እንደውም እንደዛ እያደረጓት እሷም ምንም ሳትል እንደ በፊቱ ቢሆን ትንጣጣለች፣ ብዙ ምላሽ ትሰጣለች። አሁን ግን ልታደርግ ያሰበችውን ነገር ለማድረግ የግድ በዝግታ በዝምታ በጸጥታ ታዛ መሆን ስላለበት እንግዲህ በዛ ሁኔታ ነው አሁን ላይ ያለችው። ያ ሁሉ ጉራዋ፣ ያ ሁሉ እንግዲህ ዛቻዋ፣ ያ ሁሉ የምትመላለሰው ምላሷ ሁሉ እንግዲህ እስርስር ብሎ አሁን እጅግ እንደተቀጣች ነው የምንመለከተው። ካሌብም እንግዲህ ቲናን እፈታሻለሁ ፍቺ እፈልጋለሁ ብሎ ነግሯት ነበር። እሷ ግን እኔ አልፈታህም፣ ልፈታ አልፈልግም፣ እኔ ሳልፈልግ ደግሞ አንተ ልትፈታኝ አትችልም ስትል ነው እንግዲህ የመለሰችለት። ካሌብም እንግዲህ እንተያያለን፣ ሳልፈልግሽ ከአንቺ ጋር መኖር አልፈልግም፣ ስለዚህ እንደውም አስጠልተሽኛል ሲል ቃል በቃል ሲነግራት ነበር እንግዲህ። ከዚህ የበለጠ ውርደት የለም። እጅግ የሚያከብራት የሚያፈቅራት ሚስቴ ናት፣ ታማኝ ናት ብሎ ታምኖ ለኖረላት እሷ ግን በዚህ ልክ ብልግና መስራቷ በገዛ ቤቱ መማገጧ ሳያንስ በአባቷ ላይ ያደረገችውን ሁሉ እያንዳንዱ ነገር ስለተከታተለ በእሷ ቤት ምንም የሚያውቅ አልመሰላትም። ግን እያንዳንዱ ስለ አወቀ ከዚህ በላይ ምንም እንግዲህ እሷን የሚታገስበት ምክንያት የለም። ስለሆነም እንግዲህ ቁርጡን ነግሯታል። ዳኒም እንግዲህ ያሰበው ሁሉ ነገር ባዶ ስለሆነ ስላልተሳካለት ተስፋ በመቁረጥ ውስጥ ሆኖ እንግዲህ ትሁትን ያው የሆነ ነገር ሲሆን ምክር ይሻና እሷን ይጠጋል ይጠይቃታልም፣ አንዳንድ ሚስጥሮችንም ከነገረችኝ ሲል። እሷ ግን ለእሱ የሚሆነውን ምክር ነው የምትነግረው። አሁንም ቢሆን ሁሉ ነገር ቀርቶብህ ኤደንን ብታተርፍ ይሻልሃል፣ እሷም እንዳታመልጠ እያለችው ነው። እሱ ግን እንዴት እንደዚህ ትያለሽ? ምን ታስቦ ነው የሚላታል በአንድ በኩልም ይጠረጥራል። በአንድ በኩልም ደግሞ ያው ኤደን ምንም ደሃ ቢሆን ምንም ባይኖረውም እንደማትተው ይተማመናል። በሌላ በኩል ደግሞ እንግዲህ እነ ካሌብ ምን አስበው ነው ብሎም ይጠረጥራል። ምክንያቱም ካሌብን አያምነውም፣ ያው ይቀማብኛል ብሎ ስለሚጠረጥር ማለት ነው። እናም አሁንም ትሁትን ሲጠይቃት ነበር ምን ተከስቶ ነው ኤደን ምን ሰምታ ነው? እና አባባ ምን አውርተዋት ነው እንደዛ የሆነችብኝ? ሲል እንግዲህ ሲከንፍ መጥቶ፣ እሷ ደግሞ ምንም የሰማሁት ነገር የለም ስትል፣ ያው ዘሎ ወደ ሳሎን ሄዶ ካሌብን ተናንቆት ተመልክተን ነበር። በዛ ሂደት ነው እንግዲህ ድራማው ተጠናቅቆ የነበረው። ያው ካሌብ እንግዲህ ኤደንን አልቀማት ምንም ስለ ሌላ ግንኙነት ያወራት ነገር የለም። እናም ሆኖም ግን ያው ዳኒ በጥርጣሬ ገና ሄዶ ካሌብን ተናንቆታል። አንገቱ ላይ ሄዶ ቆሟል። ቲናስ እንግዲህ እንዳቀደችው እንደዛተችው ልታደርግ ያለውን ነገር ታደርጊውን ትበቀላቸው ይሆን? በቀጣይ የምናይ ነው የሚሆነው። ካሌብም እንግዲህ እፈታሻለው ሲል የፍቺ ጥያቄ አቅርቦላታል። እሷ ብትፈልገውም እሱ ካልፈለጋት ግን ያው አብራ መኖር አትችልም። ስለዚህ ምንም ማድረግ አትችልም እንግዲህ በቀጣይ በዚህ ላይም የምናይ ነው የሚሆነው። በአጠቃላይ በዚህ ክፍል እየተመለከት ነው ይህንን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ደህና ሁኑ ባይ